ሰላም ጤና ይስጥልኝ እንደምንላቸዋል። የሰዓቱ መረጃዎቻችን ይዘን የቀረብ ነው። እኔ መረጌቱ እንዲሁም እኔ አሬት ሴኒክስ እስከ ዜናዎቹ መጨረሻ ብራችሁን ቆዩ። በቅድሚያ ማረስተሪ ና በወራቤ ዩኒቨርሲቲ የስነ ምግባር አምባሳደር ተማሪዎችን ለመምረጥ የሚያስችል የጥያቄና መልስ ወራቤ ዩኒቨርሲቲ በገርማ ማቀበል የኢኮኖሚያ ክሪስተኛ አርሶ አደሮች ሰሉ በመሰብሰብ ድጋፍ አደረገ። ወደ ዝርዝር ዘገባዎቹ ስናልፍ በወራቤ ዩኒቨርሲቲ የስነ ምግባር አምባሳደሮችን ለመምረጥ የሚያስችል የጥያቄና መልስ ውድድር ተካሂዷል። የወራቤ ዩኒቨርሲቲ የስነ ምግባር ስራ አስፈጻሚ አቶ መስዑድ አልማ ተቋሙ ከተማሪዎች መካከል የስነ ምግባር አምባሳደሮችን በመምረጥ በፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የሚካሄደውን የጥያቄና መልስ ውድድር ላይ ዩኒቨርሲቲውን እንዲበክሉ እየተዘጋጁ መሆናቸውን አሳውቀዋል። እነዚህም ተማሪዎች ተወዳዳሪነታቸውን በብቃት እንዲያቀርቡ ዩኒቨርስቲው እየሰራ መሆኑ በተጨማሪም ገልጸውልናል። ወደ ቀጣዩ ዜና ስናት በወራቤ ከተማ ገርማማ ቀበሌ የወራቤ ዩኒቨርስቲ አመራሮች፣ መምህራን እንዲሁም ተማሪዎች የኢኮኖሚ አቅም ለሌላቸው ሌላቸው አካባቢ ነዋሪዎች የሰብል ስብሰባ አደረገ። የወራቢ ከተማ አስተዳደር ግብርና ጽህፈት ቤት ኃላፊ የሆኑት አቶ ጃፋር ጃቢ እየተካሄደ ያለውን የሰብል አሰባ ሰመራ ግብር ዩኒቨርሲቲ በየአመት ተሳታፊ መሆኑን በመግለጽ ይህም አርሶ አደሮችን በችግር ወቅት ለመደገፍ ትልቅ ሚና እንዳለው ጠቁመዋል። ተሳታፊዎቹ እንዳሉት የዩኒቨርሲቲ ተማሪዎች ከአካባቢው ማህበረሰቦች ጋር ያላቸውን ግንኙነት ለማጠናከር እንደሚረዳቸው ጠቁመዋል። አርሶ አደሮችን በበኩላቸው ምርታቸውን እንዳይባክል ለሚደረገው እንቅስቃሴ ዩኒቨርሲቲውን አመስግነዋል። ለሰዓቱ የያዝንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ከቀጣይ ፕሮግራሞቻችን ጋር መልካም ቆይታ።